አመሰግናለሁ አስማረ። የውጭ ጉዳይ ሚኒስቴር ያለፉትን 11 ወራት የውጭ ግንኙነትና ዲፕሎማሲ ስራዎችን በሚመለከት በዛሬው እለት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሪፖርቱን እያቀረበ ነው የሚገኘው። ያለፉት 11 ወራት አፈጻጸምን በሚመለከት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለቋሚ ኮሚቴው ሪፖርታቸውን አቅርበዋል። በሪፖርታቸውም አምስት ጉዳዮችን ያቀረቡ ሲሆን በዋናነት ከተነሱ ጉዳዮች መካከል የብሔራዊ ጥቅም፣ የኢኮኖሚ ዲፕሎማሲ የዜጎች ዲፕሎማሲና በተረፈ ደግሞ የጥናትና ምርምር ጉዳዮች እንደዚሁም የተቋማዊ ስራዎችን በሚመለከት ሪፖርታቸውን ለምክር ቤት አቅርበዋል። በዋናነት የሚኒስትሩ ካነሱ ጉዳዮች መካከል ዲፕሎማሲ ግንኙነት የብሔራዊ ጥቅምን ያስጠበቀ ለማድረግ ከጎረቤት ሀገራት ጋር ያሉ ግንኙነቶችን ለማሻሻል በሚደረጉ ጥረቶች ውስጥ የተሰሩ ስራዎችን ለቋሚ ኮሚቴው አቅርበዋል። በዚህም ኢትዮጵያ ባለፉት 11 ወራት ጋር ከጎረቤት ሀገራት ጋር ያላትን ትስስርና የዲፕሎማሲ ግንኙነቶችን ለማላቅ የሚያስችሉ ስራዎች መከናወናቸውንም በዚሁ ጊዜ አንስተዋል። በተለይም ከከፍተኛ አመራሮች እንደዚሁም ደግሞ ከውጭ ጉዳይ የስራ ኃላፊዎች የሀገራት ግንኙነትን ከማጠናከር ባሻገር ኢትዮጵያ ቀጠናውን በኃይል ለማስተሳሰር የምትሰራቸውን ተግባራትን በሚመለከት ከጎረቤት ሀገራት ጋር በርካታ ስራዎች መከናወናቸውንም አንስተዋል። እነዚህ ስራዎችንም ለአብነት በመጥቀስ የኬንያን ጉዳይ አንስተዋል። ከኬንያ ጋር ያለውን የኃይል አቅርቦት ለማሻሻል በሁለቱ ሀገራት መካከል በኃይል ትስስር ስራዎችን ለመስራት የተሰሩ ስራዎችን አንስተዋል። ይህንን ከዚህ ቀደም በነበረው የሀገራቱ ግንኙነት ላቅ ያለ ምዕራፍ ውስጥ እንዲገባ ያስቻለ አቅም እንዲፈጠር እድሎች የሰጡ መሆናቸውን አንስተዋል። ይህም በመሪዎች ደረጃ በሚደረጉ ውይይቶች እንዲጠና ምክር ማስቻሉን ሚኒስትሩ በዚሁ ጊዜ የተናገሩት ጉዳይ ነው። እንደዚሁም ከጅቡቲ፣ ደቡብ ሱዳን ከሱዳን ጋር ያለውም ግንኙነት ለማሻሻል በሚደረጉ ጥረቶች ኢትዮጵያም ቀጠናውን በሰላምና ደህንነት ለማጠናከር በምታደርገው ጥረት ውስጥ የመሪነት ሚናን በመውሰድ በሀገራቱ መካከል ያሉ ግንኙነቶችን ለማሻሻል ስራዎችን ማከናወናቸውን በዚሁ ጊዜ ተናግሯል። በተለይም ሱዳን እንደዚሁም ደግሞ በሱዳን በደቡብ ሱዳን መካከል ያለውን ግጭቶች እንደዚሁም በሀገራቱ መካከል ያሉ ግንኙነቶችን ለማሻሻል ኢትዮጵያ በሰላም ሚናዋን ለመወጣት የምታደርገውን ጥረት በአሁን ሰዓትም እንደቀጠሉ በዚሁ ጊዜ ያብራሩበት ጉዳይ ነው። በዋናነት ሌላው ያነሱት ጉዳይ ደግሞ ከሶማሌላንድ ጋር ኢትዮጵያ ያላትን ግንኙነት በሚመለከት ለቋሚ ኮሚቴው ያቀረቡት ሀሳብ ነው። ይህ ካለፉት ጊዜያት በተሻለ መልኩ የዲፕሎማሲው ሂደት የጠናከረበት ና ኢትዮጵያ በተለይም ከዚህ ከባህር በር ፍላጎት ጋር በተያያዘ ከአንካራው ስምምነት በኋላ የሁለቱ ሀገራት ኢኮኖሚያዊ ግንኙነት መታደስ መቻሉ ና የሁለቱ ሀገራት መሪዎች በዋና ከተሞቻቸው የእርስ በርስ ግንኙነትን ለማጠናከር የሚያስችሉ ስራዎችን መስራታቸውእና ሁለቱም መሪዎች በሀገራታቸው ጉብኝት ማድረጋቸው ለዚህ እንደ ማሳያ የሚነሳ ጉዳይ መሆኑን ያነሱት ይህንም ደግሞ በሁለት ሀገራት መካከል የተካረረውን ግንኙነት በማለሳለስ ና ይበልጥ በዲፕሎማሲ መስኩ የተሻለ ስራዎችን መስራት የሚቻልባቸው ሁኔታዎች ላይ አቅም እንደፈጠረ አንስቷል። ይህንንም በደህንነት ተቋማት እንደዚሁም በወታደራዊ ትብብሮችና ና በሶማሌ የሚደረጉ የተባበሩት መንግስታት የሰላም ማስከበር ስራዎችን ኢትዮጵያ ተሳትፏ ለማጠናከር የሚያስችሉ ሁኔታዎች ላይ አዲስ ምዕራፍ የተከፈተበትና ይህም ኢትዮጵያ በቀጠናውም ተለዋዋጭ በሆኑ ሁኔታዎች ውስጥ የዲፕሎማሲ ስራዎቿን ለማስራት የሚያስችላትን አቅም መፍጠሯን በዚሁ ጊዜ ያስረዱበት ነው። እንግዲህ ሁሉንም በሚቻል መልኩ ሲታይ ኢትዮጵያ በቀጠናው ያለውን የሰላምና ደህንነት እንደዚሁም ደግሞ በንግድና በኢኮኖሚ ማስተሳሰር ስራዎች ውጤት የተገኙባቸው ስለመሆኑም አንስቷል። ይህንንም በተለይም በኢጋድ በኩል የተመጡ አዲስ የተቋማዊ የቻርተር ስራዎችን በመፈረም ጭምር እንደዚሁም ደግሞ በናይል ኢኒሽቲቭ ስራዎች ላይም ሀገራት ትብብር እንዲያደርጉ ኢትዮጵያ መልካም የሚባል ስራዎችን መስራታቸውን በዚህ ጊዜ የተነሳው ማለት ይቻላል። እንግዲህ በተቀረው የሪፖርታቸው እንዳመላከቱት ከዜጎች ዲፕሎማሲ አንጻር ኢትዮጵያ በሌሎች ሀገራት የሚኖሩ ኢትዮጵያውያንን መብትና ለማስከበር በተለያዩ ስራዎች ላይ የውጭ ግንኙነት ስራዎች መከናወናቸውን አንስተዋል። በዚህም በውጭ ሀገር የሚኖሩ ከ15 ሺ በላይ ኢትዮጵያውያን ድጋፍ በሚያስፈልጋቸው ጊዜ የቆንስላ ጽህፈት ቤቶች ድጋፍ ማድረጋቸውንም ተናግረዋል። ከዚህም ባሻገር ደግሞ ከመቶ ሰላሳ ሺህ በላይ የሚልቁ ዜጎች ወደ ሀገራቸው እንዲመለሱ በሚደረገው ጥረት ውስጥ የውጭ ጉዳይ ሚኒስቴር የመሪነት ሚናውን በመውሰድ ወደ ሀገራቸው እንደሚመለሱ እድሎችን መፍጠሩን በዚሁ ጊዜ አብራርተዋል ማለት ነው። በዚህም ብቻ አላበቃም። ከ359 በላይ የሚሆኑ ዜጎች በተለያዩ ሀገራት በስራ ወቅት በገጠማቸው ችግሮች በአካባቢ የሚገኙ ኤምባሲዎች የካሳ ክፍያዎችን እንዲያገኙ በማድረግ 197 ሚሊዮን ብር በላይ የካሳ ክፍያዎች እንዲከፈላቸው ማድረግ መቻሉም፣ ይህም በዜጋ ዲፕሎማሲ የተሰራውን ስራ ውጤታማ ያደረገ እንደሆነ የተነሳበት ነው። እንግዲህ የውጭ ጉዳይ ሚኒስቴር አጠቃላይ ሪፖርቱ ለምክር ቤቱ እያቀረበ ነው የሚገኘው። እነዚህ የጎረቤት ሀገራት ግንኙነቶችን በሚመለከት የተገኙ ውጤቶችስ አሁን ላይ ምን አመላካቸው ሁኔታዎች አሉ የሚሉ ጥያቄዎች ተነስተዋል። በአሁኑ ሰዓትም እየተከናወነ በሚገኘው የዚህ የሪፖርት ውጤቶች ላይ ሚኒስትሩ የተነሱ ጥያቄዎች ላይ ምላሾችን ይሰጣሉ ተብሎ ነው የሚጠበቁ። የሚሰጠው እንዳጠቃላይ የዛሬው የአስራ አንድ ወራት የውጭ ጉዳይ ሚኒስቴር አፈጻጸም ሪፖርት ለአሁን ያለ የመረጃ ይህን ነው የሚመስለው ማለት ነው። አስማረ ወደ አንተ ነው። ከህዝብ ተወካዮች ምክር ቤት ስላደረስከ መረጃ በጣም እናመሰግናለን። ጥሩ ጊዜ ይሆንልህ።